ጀርመናዊ አሰልጣኝ የርገን ክሎፕ ሊደመጥ ሊሰማ ሊተነተን የሚገባውን አንድ ምርጥ ቃለ ምልልስ አድርገዋል። በዚህ ቃለ ምልልስ ላይ የርገን ክሎፕ ስለ ማንቸስተር ዩናይትድ እየተናገሩት ያልተጠበቀ የሚያስደነግጥ ምናልባትም ደግሞ የሚያስቆጭን ሀሳብ ሰንዝረዋል። ሰውየው ስለ ዩናይትድ የተናገሩት ነገር ምንድን ነው የሚለውን በዚህ ፕሮግራማችን በተወሰነ ደረጃ ለእናንተ ለመንገር እንሞክራለን። በሌላ በኩል የርገን ክሎፕ አስገራሚና አነጋጋሪ ቃለ ምልልስ ነው የሰጡት። ወደ ሊቨርፑል የመመለስ ሀሳብ እንዳላቸውም ተናግረዋል። እስካሁን ድረስ ይላሉ የርገን ክሎፕ፣ ስለ ዲዮጎ ዦታ አቅም ኖሮኝ ለማውራት አልችልም የሚልም ሀሳብ አክለውበታል። በእርግጥ የርገን ክሎፕ ወደ ሊቨርፑል ሊመለሱ ነው ወይ የሚለውን ጠቅላላ አድርገን ልንነግራችሁ እንሞክራለን። አርሰናል ማንቸስተር ሲቲና ሊቨርፑል በዋና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 አበረታችሁን፣ አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። የመጀመሪያ ጉዳያችን የምናደርገው አሁን መልክ የያዘ የመጣው የእንግሊዝ ፕሪምየር ሊግን ዋንጫ ለማሸነፍ የሚደረገውን ፉክክር በዋናነት አርሰናል፣ ማንቸስተር ሲቲ እና ሊቨርፑል ተቆጣጥረውታል። በተወሰኑ ቀጣይ ጨዋታዎች ላይ ኮንሲስተንትሊ ማሸነፍ የሚችል ከሆነ በጣም ብዙዎች ቼልሲን እዚህ ካታጎሪ ውስጥ ለማካተት ዝግጆች ናቸው። ነገር ግን የማሬስካው ቼልሲ በተለያዩ አጋጣሚ ቅድሚዎች ወጣ ገባ የሆነ ውጤትን ወጣ ገባ የሆነ እንቅስቃሴን ማሳየቱን ተከትሎ ለማመን ተቸግረናል ይላሉ ባለሙያዎቹ። ለማንኛውም መጪዎቹ 1111 ጨዋታዎች ለአርሰናል፣ ለማንቸስተር ሲቲና ለሊቨርፑል ከተጋጣሚዎቹ ክብደት አንጻር ፈተናው ማን ላይ ያይላል፣ ማን ላይ የበለጠ የጠነከረ ነገር ይገጥማል የሚለውን ነገር ለማየት ጥረት እናደርጋለን። እንግዲህ እነዚህ አሁን ያነሳናቸው ሶስት ክለቦች የፕሪምየር ሊጉን ዋንጫ ለማሸነፍ አንደኛ ሁለተኛ እና ሶስተኛ ደረጃ ላይ የተቀመጡ በተለያየ ጥንካሬ ሊነሱ የሚችሉ የተለያዩ የየራሳቸው ደግሞ ድክመትና ክፍተት ያለባቸው ናቸው። ክፍተቶቻቸውንም ጥንካሬዎቻቸውንም ከግምት ውስጥ አስገብተን ከማን ይልቅ ማን ይሻላል የሚለው ላይ አስተያየት ለመስጠት ያለፉት ስምንት የፕሪምየር ሊግ ጨዋታዎች ያሳያሉ። የእውነት ለመናገር የደረጃ ሰንጥረዡ በኔ እምነት በጣም ትክክል ነው ብዬ ነው የማምነው። ምክንያቱም የሶስቱን አንጻራዊ የደረጃ ሰንጥ ደረጅ ላይ የሚገኙትን የአርሰናልን የማንሲቲንና የሊቨርፑልን የዘንድሮ የውድድር ዓመት የእስካሁን ብቃት ከግምት ውስጥ አስገብተን ስለክለቦቹ ክለቦቹ ጥንካሬና ድክመት ሀሳብ የምንሰጥ ከሆነ ለእኔ ከሶስቱ አርሰናል የተሻለው ቡድን ነው። ወጥነት አለው። የአርሰናል አቅም ወይም እንደ ቡድን ኮምፕሊትነስ ሙሉነት የሚታይበት ቡድን ነው። ማንቸስተር ሲቲ ከዛ ቀጥሎ ሊጠቀስ የሚችል ነው። እንደገና ደግሞ ሊቨርፑል ሶስተኛ ደረጃ ላይ ይቀመጣል በእኔ እምነት። ሊቨርፑል ላይ የሚ ታዩት ክፍተቶች በጣም ያሰጋሉ። አይደለም በሽንፈት ወቅት አራት ተከታታይ ጨዋታዎችን እየተሸነፈ ይቅርና እያሸነፈም ጭምር ሊቨርፑል ላይ የሚታዩ ችግሮች የሚስተዋሉ ክፍተቶች አሉት። እነዚህን በተመለከተ ከዚህ በፊት በነበሩት ፕሮግራሞቻችን በጣም በተደጋጋሚ ሀሳቦችን ስላነሳን አንመለስበትም። ግን የደረጃ ስንጥረዡ ልክ ነው ስንል በብርታት አርሰናል ከሁለቱ ስለሚሻል፣ ማንቸስተር ሲቲ ከአርሰናል ቀጥሎ ስለሚሻል፣ ሊቨርፑል ደግሞ ከሁለቱ ዝቅ ያለ ነገር እያሳየ ስለሆነ የደረጃ ሰንጠረዡ ላይ ስህተት አለ ብለን ልንናገር አንችልም። እስካሁን የሆነ ሆነ። በሚቀጥሉት ጨዋታዎችስ ወደ 11 የሚደርሱ ጨዋታዎች የተመረጡበት ዋነኛው ምክንያት የውድድር ዓመቱ ግማሽ ላይ ስለሚያደርሱን ነው። የእንግሊዝ ፕሪምየር ሊግ 38 ጨዋታዎች የሚደረጉበት ሂደት ነው። በእነዚህ 38 ጨዋታዎች ግማሹ ወይ 50 ፐርሰንት ኦፍ ዘ ሲዘን ማለት 19 ጨዋታ ነው። ስለዚህ 19ኛው ጨዋታ ላይ ለመድረስ የውድድር ዓመቱ አጋማሽ ላይ እስክንደርስ ድረስ በቀጣይ የሚደረጉት 11 11 ጨዋታዎች ማን ላይ ጫናውን ያበረታሉ? የማን ፈተና ያይላል? የሚለው እጅግ በጣም ወሳኝ ስለሆነ ነው እንግዲህ የጨዋታ ክብደት እንዴት ነው የሚለካው? የሚለው ላይ መጀመሪያ እንስማማ ወይም ግንዛቤን እንስጥ። እስካሁን ድረስ ስምንት ስምንት ጨዋታዎችን አድርገው አርሰናል ስድስቱን አሸንፏል፣ በአንዱ አቻውቷል፣ በአንዱ ተሸንፏል። አስራ ሁለት ጎል ዲፍረንስ አለው፣ አስራ ዘጠኝ ነጥብ ሰብስቧል። ማንቸስተር ሲቲ ከተመሳሳይ ስምንት ጨዋታ አምስት ነው ያሸነፈው፣ አንድ አቻለው፣ ሁለት ሽንፈት፣ አስራ አንድ የጎል ዲፍረንስ አለው፣ አስራ ስድስት ነጥቦችን ሰብስቧል። ሊቨርፑል እንደዚሁ በስምንት ጨዋታዎች አምስት ጨዋታዎችን አሸ ተሸንፏል ምንም አቻ ውጤት አላጠናቀቀም። ሶስት ጨዋታዎችን ደግሞ ሊቨርፑል ተሸንፏል። የጎል ዲፈረንሱ ሶስት ነው፣ አስራ አምስት ነጥብ አለው። ስለዚህ አብዛኛዎቹ ነገሮቻቸው የበርንመዝና የሊቨርፑል አንድ አይነት ናቸው። ግን አሁን በርንመዝን መዝን በዚህ ኢኩዌሽን ውስጥ ልናስገባው ፈቃደኛ አይደለንም፣ ምክንያቱም የበርንመዝን ቡድን እዚህ ውስጥ አሁን መክተት ያስቸግራል። ነገሮች ምን ያህል እንደነዚህ ላሉ ክለቦች እንደሚለዋወጡ ተለዋዋጭ የመሆን እድላቸው ሰፊ እንደሆነ ስለምንረዳ ለጊዜው እዛ ላይ አንለፋም። ስለዚህ በመጪዎቹ ጨዋታዎች ላይ የሊቨርፑል የአርሰናልና የማንቸስተር ሲቲ የጨዋታ ክብደት እና ቅለት ከሆነ የሚሰላው እነማንን ይገጥማሉ የሚለውን እናያለን። የሚገጥሟቸው ክለቦች በደረጃ ሰንጠረዡ የያዙትን ቦታ እናስቀምጣለን። ስለዚህ አስራ አንዱ ክለቦች የደረጃ ሰንጠረዡ ላይ የያዙት ቦታ ይያዝና እሱ ይደመራል። ከዛ በኋላ ለአስራ አንድ ይካፈላል። ከዛ በኋላ የሊቨርፑል ተጋጣሚዎች አቬሬጅ ፖዚሽን ናቸው አቬሬጅ የደረጃ ሰንጠረዥ ቦታቸው ተብሎ ይቀመጣል። ስለዚህ ይህንን ስናደርግ የሊቨርፑል የአርሰናል እና የማንቸስተር ሲቲ ተጋጣሚዎች የትኞቹ ናቸው ከባድ የሚለውን እናውቃለን ማለት ነው። ስለዚህ አቬሬጅ ሊግ ፖዚሽናቸውን የማውጣት ስራ ነው የሚሰራው። ይህንን በምንሰራበት ሰዓት ላይ ሊቨርፑል ከሶስቱ ክለቦች አሁን አስራ አንዱ እስከ ውድድር አመቱ አጋማሽ ድረስ የሚወስዱን ጨዋታዎች ለሊቨርፑል ቀላል ናቸው። ቀላል ናቸው እንግዲህ አንጻራዊ ነው ቀላልና ቸው የክለቦቹን የእስካሁን ውጤታማነት ከግምት ውስጥ እያስገባን የምንሰጠው አስተያየት ነው እንጂ የሚናቅ ተጋጣሚ አለ ማለት አይደለም። ስለዚህ ሊቨርፑል ቀሪዎቹ 11 ጨዋታዎች እስከ ውድድሩ አጋማሽ ድረስ አርሰናል 11 ጨዋታዎች ማንቸስተር ሲቲ 11 ጨዋታዎችን ስናነጻጽር በአንጻራዊነት የሊቨርፑል ቀጣይ 11 ጨዋታዎች ቀለል ካሉ ተጋጣሚዎች ጋር የሚደረግ ነው። የያዙ ስማቸውን ብሬንትፎርድ፣ አስቶን ቪላ፣ ማንቸስተር ሲቲ፣ ኖቲንግሃም ፎረስት፣ ዌስትሃም ዩናይትድ፣ ሰንደርላንድ፣ ሊድስ ዩናይትድ፣ ብራይተንን፣ ሆፕ ቫልቤየን፣ ቶተንሃም፣ ዎልቭስ እና ሊድስ ዩናይትድ ናቸው የሊቨርፑል 1 11 ቀሪ ተጋጣሚዎች እስከ ውድድር ዓመቱ አጋማሽ ድረስ የእነዚህ 11 ክለቦች አቨሬጅ ሊግ ፖዚሽናቸው 13 ነጥብ 9 ይሆናል። ይሄ ማለት 14ተኛ ደረጃ ላይ ያሉ ክለቦችን በአብዛኛው ይገጥማል ማለት ነው። የክለቦቹ አማካኝ የደረጃ ሰንጠረዥ ቦታ 14ተኛ ነው። ይሄ ስለ ሊቨርፑል 11 ጨዋታዎች የሚነግረን ነገር አለ። ከሊቨርፑል ቀጥሎ ቀለል ያለ ወይም መካከለኛ ተጋጣሚዎች አሉት የሚባለው ደግሞ አርሰናል ነው። አርሰናልስ ያልን እንደሆነ የአርሰናል ተጋጣሚዎች በመጪዎቹ 11 መርሃ ግብሮች ክሪስታል ፓላስ፣ በርንሌ፣ ሰንደርላንድ፣ ቶተንሃም፣ ቼልሲ፣ ብሬንትፎርድ፣ አስቶን ቪላ፣ ዎልቭስ፣ ኤቨርተን፣ ብራይተን ሆ ቫልቢየን እንደዚሁም ደግሞ አስቶን ቪላ በድጋሚ ናቸው። ስለዚህ እነዚህን ጨዋታዎች ይወሰድን እንደሆነ አርሰናልን በመጪዎቹ 11 ጨዋታዎች የሚገጥሙት ክለቦች አማካይ የሊግ ፖዚሽናቸው አስራ ሁለተኛ ነው 14ተኛ ደረጃ ላይ ከሚገኙ ክለቦች ይልቅ 12ተኛ ላይ የሚገኙ ክለቦች የበለጠ ይከብዳሉ። ለዚህ ነው የሊቨርፑል ከበድ ያለ አይደለም ከአርሰናል ይልቅ ወይም የሊቨርፑል ቀለል ያለ ነው ከአርሰናል ይልቅ የምንለው። ሊቨርፑል በአማካኝ 14ተኛ ደረጃ ላይ የሚገኙ ክለቦችን ይገጥማል። አርሰናል በአማካኝ 12ተኛ ደረጃ ላይ የሚገኙ ክለቦችን ይገጥማል። ወደ ላይ ናቸው የአርሰናል ተጋጣሚዎች አብዛኛዎቹ እስከ ውድድር ዓመቱ አጋማሽ ድረስ። ማንቸስተር ሲቲን ስንመለከት ግን ከሊቨርፑልና ከአርሰናል ይልቅ የበለጠ ከበድ ያለ ጨዋታን የሚያደርግ የተጋጣሚዎቹም ጥንካሬ ከአርሰናል ይልቅ የሚጨምር ከሊቨርፑል ደግሞ የበለጠ የሚጨምር ሆኖ እናገኘዋለን። ልክ ለሊቨርፑልና ለአርሰናል እንዳደረግ ነው የማንቸስተር ሲቲን ቀጣይ 11 ጨዋታዎች ከማን ከማን ጋራ እንደሚ የሚያደርጋቸው እንመልከት። አስቶን ቪላ፣ በርንመዝ፣ ሊቨርፑል፣ ኒውካስል፣ ሊድስ ዩናይትድ፣ ፉልሃም፣ ሰንደርላንድ፣ ክሪስታል ፓላስ፣ ዌስትሃም፣ ኖቲንግሃም ፎረስት እና ሰንደርላንድ የማንቸስተር ሲቲ ተጋጣሚዎች ናቸው። የእነዚህ የማንቸስተር ሲቲ መጪ አስራ አንድ ጨዋታዎች ላይ የሚገጥሙት ክለቦች አማካኝ የሊግ ደረጃቸውን ስንወስድ አስራ አንደኛ ሆኖ እናገኘዋለን። ይሄ ማለት ወደ ላይ ያሉ ናቸው ወደ ቶፕቴን የተጠጉ ክለቦችን የበለጠ ይገጥማል ማለት ነው። ወደ ቶፕቴን የተጠጉ ክለቦችን መግጠም አስራ ሁለተኛ ያሉ ክለቦችን ከመግጠም ይልቅ ይከብዳል ነው ሃሳቡ። አስራ ሁለተኛ ያሉ ክለቦችን ከመግጠም ይልቅ አስራ አራተኛ ያሉትን ክለቦች መግጠም ይቀላል ነው። ስለዚህ ነው የሊቨርፑል ይቀላል፣ የአርሰናል መሀል ላይ ነው ያለው፣ የማንቸስተር ሲቲ ግን ከሶስቱ ይልቅ የበለጠ ከባድ የበለጠ አስቸጋሪ ነው ተብሎ የሚነገረው። ይሄንን በሚባልበት ጊዜ ግን ታሳቢ መደረግ ያለበት በእግር ኳስ በተለይ በእንግሊዝ ፕሪሚየር ሊግ ኤኒቲንግ ካን ሀፕን፣ ነገሮች ከታሰበው ውጪ ሙሉ በሙሉ ሊሄዱ የሚችሉበት ብዙ ምክንያት አለ። ነገር ግን የእንግሊዝ ፕሪሚየር ሊግ የደረጃ ሰንጥረዥ የሚሰራው ነገሮችን እንደዚህ ባለ መንገድ የክለቦችን ጥንካሬ ማን ይልቅ ማን ይሻላል የሚለው ለመለየት እስከሆነ ድረስ ማን ከባድ ተጋጣሚ ያለው የማን ግጥሚያዎች የበለጠ ቀላል ናቸው የሚለው በዚህ መንገድ ቢሰላ ልክ ነው። ነገር ግን ይህንን እንደ መጨረሻ እውነት መውሰድ ግን አይገባም ለማለት ነው። ዞሮ ዞሮ ማንንም ይግጠሙ ማን የፕሪምየር ሊጉን ዋንጫ ሊያሸንፉ ከሆነ ብርቱ መሆን መቻል አለባቸው። ይህንን ስንል የጨዋታዎቹ ድርደራ ማንንም አይጠቅምም፣ ማንንም አይጎዳም እያልን ደግሞ አይደለም ወደ ሌላኛው ሐሳብ እንሂድ በጣም በጣም በጣም ለሁላችሁም የምንመክረው የየርገን ክሎፕን አዲሱን ቃለ ምልልስ እንድታዩት ነው ወደ ሁለት ሰዓት ከ15 ደቂቃ አካባቢ ይፈጃል። ያልተነሳ ጉዳይ የለም ያልተነጋገሩበት ያልተሰጠ ሐሳብ የለም። እነዚህን የየርገን ክሎፕን ሐሳቦች በተለያዩ ፕሮግራሞቻችን እየከፋፈልን ወደ እናንተ ለማድረስ ጥረት እናደርጋለን። ከልጅነታቸው አንስቶ የሊቨርፑልን ስራ ለማቆም እስከወሰኑበት አሁን ደግሞ ወደ ሊቨርፑል ስለመመለስ ሐሳብ እስከሰጡበት ጊዜ ድረስ የሐሳብ ውጣ ውረዳቸውን የርገን ክሎፕ አስረ ረድተዋል ተሰሙታላቸው። ማንቸስተር ዩናይትድን ለማሰልጠን ጫፍ ደርሰው ስለነበረበት አጋጣሚ የርገን ክሎፕ እና ማንቸስተር ዩናይትድ 2013 ላይ ለምን ተፋረሱ? ለምን የርገን ክሎፕ ከማንቸስተር ዩናይትድ ይልቅ ሊቨርፑልን ለማሰልጠን ወሰኑ? የማንቸስተር ዩናይትድ ቤትን አሰራር ፍንትው አድርጎ የሚያሳይ ምናልባት የተወሰነ የቁጭት ስሜትን ሊፈጥር የሚችል እንደሆነ እንረዳለን፣ እናምናለን። ግን ስሙትና የሚሰ ማችሁን ንገሩን እንላለን። አሁን 58 ዓመት ሞልቷቸዋል። ጀርመናዊው አሰልጣኝ የርገን ክሎፕ ግንቦት 2024 ከ491 ጨዋታዎች በኋላ ሊቨርፑልን ስለመልቀቅ ወሰኑ። ከሊቨርፑል ጋር የተለያዩ ዘጠኝ ዓመታትን በአንፊልድ አለቃ ሆነው ቆይተዋል። አሁን ደግሞ ግሎባል ሶከር አት ሬድ ቡል በሚባለው ፕሮጀክት ላይ ኃላፊ ሆነው እየሰሩ ይገኛሉ። ታዲያ በአንድ ፖድካስት ላይ የነበራቸው ቃለ ምልልስ እጅግ እጅግ በጣም የሚያስደስት ነውና በድጋሚ እንድትሰሙት እየመከረን ፕሮግራሙ ዲያሪ ኦፍ ኤሲኦ የሚል ነው። ዲያሪ ኦፍ ሲኦ ፖድካስት ላይ ቀርበው የርገን ክሎፕ በተለያዩ ጉዳዮች ላይ ሀሳባቸውን ሰንዝረዋል። እነዚህ ሀሳቦች መካከል ለአሁን ለዚህ ፕሮግራም ሶስት ጉዳዮችን እንመርጣለን። የመጀመሪያው ምርጫችን የሚሆነው እንግዲህ ክሎፕ አሰልጣኝነት ህይወታቸው፣ የእግር ኳስ ተጫዋችነት ህይወታቸው፣ ቤተሰባዊ ጉዳያቸው፣ እነዚህና እንደ ፍልስፍና ሊወሰዱ የሚችሉ የተለያዩ ጉዳይ ላይ ያላቸውን አመለካከት በሌላ ፕሮግራማችን የምንመለስበት ሆኖ አሁን ግን ከሊቨርፑል ጋር የተያዘውን ነገር እናንሳ። ይህንን በምናነሳበት ሰዓት ላይ የርገን ክሎፕ ሊቨርፑልን በድጋሚ ስለማሰልጠን ያላቸውን ሀሳብ ተጠይቀው ነበር። አሁን ልብ እንበል፣ ሊቨርፑል ችግር ውስጥ ነው። አራት ተከታታይ ጨዋታዎችን ተሸንፈዋል። አሰልጣኝ አርነ ስሎት በአሰልጣኝነት ህይወታቸው እንዲህ ያለ የመደዳ ሽንፈት አጋጥሟቸው አያውቅም። አሁን ግን የሊቨርፑል ደጋፊዎችን በድንጋጤ የሞላ የሊቨርፑል ደጋፊዎችን ስጋት ላይ የጣለ አሰልጣኙ ላይ መነጫነጭ እንዲጀምሩ ያስገደደ የውጤት መበላሸት ሊቨርፑል ቤት እያጋጠመ ነው። እናም የየርገን ክሎፕ ቃለ ምልልስ ሲ ለቀቅና እሳቸው ወደ ሊቨርፑል ስለመመለስ ተጠይቀው ማይሆንበት ምንም ምክንያት የለም ማለታቸው የሚዲያዎችን ትኩረት ስቧል። የ2023/24 የውድድር ዓመት መጨረሻ ላይ ነው የርገን ክሎፕ አንፊልድን ከዘጠኝ ዓመታት በኋላ የተሰናበቱት። ይህንን በወሰኑ ጊዜ ምክንያት ተብሎ የተቀመጠው ራኒንግ አውት ኦፍ ኢነርጂ ወይም በቃ አቅሜን ጨርሻለሁ፣ ጉልበቴን ጨርሻለሁ። አሁን ሊቨርፑልን የሚያክል ትልቅ ክለብ እያሰለጠንኩኝ ለውጤት ለማ ዘጋጀት የሚያበቃ አቅም የለኝም፣ ማረፍ እፈልጋለሁ የሚል አስተያየትን ሰጥተዋል። ዲያሪ ኦፍ ኤ ሲኢኦ ፖድካስት ላይ ቀርበው የርገን ክሎፕ ግን አሁን ኢነርጂውን ምናልባት ሪቻርጅ አድርጎ ሊሆን ይችላል እንደገና ወደ አሰልጣኝነት ለመመለስ ይናፍቀው ይሆናል። ስለዚህ ወደ ሊቨርፑል የመመለስን ጉዳይ በተመለከተ ጥያቄው ሲነሳ በአንድ ወቅት የሊቨርፑል አሰልጣኝ ሆኝ ከሊቨርፑል ጋር ልለያይ በምቃረብበት ጊዜ፣ እንዲህ ብዬ ተናግሬ ነበረ በእንግሊዝ ፕሪሚየር ሊግ ከሊቨርፑል ውጪ ማንንም አላሰለጥንም የሚል ንግግር ተናግሬ ነበረ። ይሄ ማለት ወደ እንግሊዝ ፕሪምየር ሊግ ወደ አሰልጣኝነት የምመለስ ከሆነ ብቸኛው ኦፕሽኔ ሊቨርፑል ነው የሚል አስተያየትን ሰጥተዋል። ስለዚህ ይሆናል ማለት ነው? የመሆን እድል አለው ማለት ነው ብሎ ጋዜጠኛው አጥብቆ ሲጠይቃቸው፣ አዎ፣ ቲዎሬቲካሊ በንድፈ ሐሳብ ደረጃ የመሆን እድል አለው ዋይኖት አሉ። ለምን አይሆንም አሉ። ሊቨርፑል እኮ ነው፣ ወደ ቤት የመመለስ ያህል ነው ብለዋል። ችግር ላይ ላለው ሊቨርፑል እንዲህ ያለው ድምፅ ከየርገን ክሎፕ መሰማይቱ እፎይታ ይሆን ወይ ብለን እየጠየቅን እንገኛለን። ይህንን በምናነሳበት ሰዓት ላይ እንግዲህ የእሳቸው ሀሳብ አሁን ላይ አሁን በቶሎ አሁን ዛሬ ወይም በሰሞን ወይም ከተወሰኑ ወራት በኋላ በጣም በቀረበ ጊዜ ውስጥ ወደ አሰልጣኝነት የመመለስን ጉዳይ አነሱ። ይህንን በሚያነሱበት ሰዓት ላይ የርገን ክሎፕ በትክክል አሁን የሚሰማኝን ነገር መናገር አልችልም አሉ። አሁን የምሰራውን ስራ ወደዋለሁ አሉ። ከሬድቡል ጋር የሚሰሩትን ስራ በጣም ወደዋለሁ አሉ። እውነትን ለመናገር እውነቱን ንገረኝ ካልከኝ ኮቺንግ አልናፈቀኝም አሉ። ኖ፣ በጭራሽ አልናፈቀኝም። እንደዚሁ ብቻ ሳይሆን አሁንም ኮቺንግ ነው እየሰራ ያለሁት፣ ነገር ግን ተጫዋቾችን አደለም ኮች ማረገው ፕሌየሮች አለመሆናቸው እየተለየ ካላደረገው በስተቀር ስቲል ኮቺንግ ውስጥ ነኝ ያለሁት። ግን አይናፍቀኝም አሉ መልበሻ ቤት ውስጥ መገኘት አይናፍቀኝም አሉ። እንደዚሁም ደግሞ ሁለት ሰዓት ሶስት ሰዓት ዝናብ ላይ ቆሞ ተጫዋቾችን እንዲያርጉ እንዲያርጉ እንዲያርጉ ብሎ ሀሳብ የመስጠት ጉዳይ እየናፈቀኝ አይደለም አሉ። ፕሬስ ኮንፈረንስ በሳምንት ብዙ ጊዜ መስጠት፣ ሶስት ጊዜ አራት ጊዜ ቃለ ምልልሶችን መስጠት፣ አስር አስራ ሁለት ኢንተርቪዎችን መስጠት እነዚህ እነዚህ ነገሮች በፍጹም በፍጹም ሊናፍቁኝ የሚችሉ ጉዳዮች አይደሉም። ኖ አልናፈቀኝም። ይህንን እንዳትሳሳት ወደ አንድ ሺ ሰማንያ የሚያህሉ ጨዋታዎችን በመልበሻ ቤት ውስጥ ሆኜ በአሰልጣኝነት አገልግያለሁ። ይሄ በፍጹም ሊናፍቀኝ አይችልም የሚል አስተያየትን ሰጥተዋል። አሁን እኔ እድሜ ሀምሳ ስምንት ነው አሉ። ጠያቂው ወጣት ነው፣ ከአንተ አንጻር ሲታይ አርጅቼ ሊመስል ይችላል፣ ነገር ግን ደግሞ ከእኔ እድሜ በላይ ላሉ ሰዎች ይሄ ሀምሳ ስምንት የሚባለው የእድሜ መጠን ገናነት አለው በውስጡ ያን ያህል አላረጀሁም። ስለዚህ የተወሰነ ላይፍን ኢንጆይ የማደርግበት ከእንደነዚህ ያሉ ድግ ግግሞሾች የምርቅበት ፍላጎት ሊኖረኝ ይችላል ነው። ስለዚህ ይህንን በተመለከተ ውሳኔህን አሁን ኑ ንገረኝ፣ በቅርቡ የሊቨርፑል አሰልጣኝ ልትሆን ትችላለህ ሆይ ብለህ የምትጠይቀኝ ከሆነና ውሳኔህን አሁን ከሆነ መስማት ያለብህ ነው፣ የአሁን መልሴ አዊል ኖት ኮቸጌን ነው። በቃ መልሼ አሰልጣኝ መሆን አልችልም ነው አሁን ስላልከኝ ነው። ነገር ግን ስለ ነገ፣ ስለ ሌላ ጊዜ በጣም ብዙ የማረፍ ስሜት ከተሰማኝ እና ደግሞ እንደገና የመመለስ ፍላጎቴ ካበበ ከጨመረ ላደርገው እችላለሁ። ሊቨርፑል ግን ብቸኛው ምርጫዬ ነው በእንግሊዝ ፕሪምየር ሊግ የሚል አስተያየትን ሰጥተዋል። ስለዚህ የርገን ክሎፕ ወደ ሊቨርፑል አሰልጣኝነት ለመመለስ ፍላጎት አላቸው። ይህንን ግን በቶሎ ያደርጉታል ተብሎ አይጠበቅም ምናልባት በእግር ኳስ እናም በእግር ኳስ ሕይወት ውስጥ ያሉ ሰዎች በጣም ብዙ ጊዜ ውሳኔዎቻቸው ተለዋዋጭ ስለሆኑ ያንን ሐሳብ በፍጥነት ቀይረው በፍጥነት ተግባራዊ የሚያደርጉበት ምክንያት ደግሞ ሊፈጠር ይችል ይሆናል። የርገን ክሎፕ ስለ ማንቸስተር ዩናይትድ የተናገሩት በእኔ እምነት በዚህ ቃለ ምልልስ ውስጥ አንኳር ከነበሩት ጉዳዮች መካከል አንደኛው ነው። ማንቸስተር ዩናይትድ በ2013 አሰልጣኝ ሰር አሌክስ ፈርጉሰን ሪታየር ሲያደርጉ ካነጋገራቸው ሊቀጥራቸው፣ ቀጥሮ ከመከራቸው፣ ከተወያያቸው አሰልጣኞች መካከል አንደኛው የርገን ክሎፕ እንደነበሩ ዛሬ ሰምተናል። 2013 ላይ ፕሮጀክቱ ተነግሮኛል አሉ የማንቸስተር ዩናይትድ ስለዚህ፣ የማንቸስተር ዩናይትድ ሰዎች እኔ እንዳሰለጥን እኔ ቡድናቸውን እንድይዝ እንደፈለጉ አውቅ ነበረ። እንደዚሁም ደግሞ ተጠራርተን ተገናኝተን ተመካክረናል። ይህንን በተመለከተ ስንነጋገር ግን ከማንቸስተር ዩናይትድ በወቅቱ እኔን ካነጋገሩኝ ሰዎች የምሰማውን ሐሳብ አልወደድኩትም አሉ። አዎ አነጋግሬያቸዋለሁ፣ የዩናይትድ ሰዎችን እነሱም ኤክስፕሌን አድርገውልኛል፣ እኔም ኤክስፕሌን አድርጌላቸዋለሁ። በብዙዎቹ ነገሮች ማንቸስተር ዩናይትድን ለማሰልጠን ፍላጎት ነበረኝ። የማንቸስተር ዩናይትድ አሰልጣኝ ሆኜ ራሴን ማየት፣ የማንቸስተር ዩናይትድ አሰልጣኝ ሆኜ የማንቸስተር ዩናይትድን የፈርጉሰን ዘመን ማስቀጠል፣ እነዚህ ሁሉ አጓጉተወኝ ነበረ አሉ እና በዛን ጊዜ አሰልጣኝ ሰር አሌክስ ፈርጉሰን ሪታይር አርገዋል። እኔን አናግረውኛል። ሲያናግሩኝ ግን የሚነግሩኝ ነገሩ ፍላጎት ን ብለው የሚያስቀምጡት ነገር ከኔ ሀሳብ ጋር በፍጹም አልሄድ ስላለኝ ነው የሚል አስተያየትን ሰጥቷል። ስለዚህ ዩናይትድ በየርገን ክሎፕ ላይ ፍላጎት ነበረው የርገን ክሎፕም የዩናይትድ የመሆን ፍላጎት ነበራቸው ግን ይሉና የማንቸስተር ዩናይትድ እና የእሳቸውን ልዩነት ያነሳሉ። ይህንን ልዩነት በሚናገሩበት ጊዜ ነው እንግዲህ ምናልባት የቁጭት ስሜትን ሊፈጥር ይችላል የምንለው እነሱ ምናሉ ተጫዋቾችን ከማስፈረም አንጻር ሌሎቹ ነገሮች በሙሉ ከተግባቡ በኋላ ተጫዋቾችን በማስፈረም ጉዳይ ላይ እኛ የምንፈልጋቸው ተጫዋቾች ናቸው ማንቸስተር ዩናይትድን የሚቀላቀሉት አሉኝ። አለው ምን ማለት ነው አልኳቸው። እገሌን እንፈልገዋለን፣ እገሌን እንፈልገዋለን፣ እገሌን እንፈልገዋለን፣ እገሌን እንፈልገዋለን የምንላቸው ተጫዋቾች ናቸው የዩናይትድን የሚቀላቀሉት። ስለዚህ አንተ የተጫዋቾች ዝውውር ላይ አያገባህም፣ አይመለከትህም የዳር ተመልካች ነህ አይነት ነገር ነው የነገሩኝ አለ። ስለዚህ እገሌን እናስፈርማለን፣ እገሌን እናስፈርማለን፣ እገሌን ማስፈረም የሚባሉት ጉዳዮች በሙሉ በእኛ የሚወሰኑ ናቸው ብለው ሲሉኝ ይሄ የዩናይትድ ፕሮጀክት ለእኔ አይሆንም አልኳቸው አሉ። በቃ አይሆነኝም ለእኔ የሚልን ነገር አስቀመጡ። እዚህ ላይ እንግዲህ ሊቨርፑል ሲመጣና ሊቨርፑል ደግሞ በእኔ ሀሳብ የሚሄድልኝ ሲሆን ማንቸስተር ዩናይትድን ልቀላቀል የነበርኩት ሰውዬ የሊቨርፑል አሰልጣኝ ወደ መሄድ ወሰንኩኝ የሚል አቋማቸውን አስቀምጠዋል። እንግዲህ አንድ አሰልጣኝ ማንቸስተር ዩናይትድን ይሁን ሊቨርፑልን ይሁን አርሰናልን ይሁን ሲቲን ይሁን ለማሰልጠን ሲስማማ እሱ ለሚከተለው የጨዋታ ሀሳብ የሚስማሙትን ተጫዋቾች ወደ ቡድኑ እንዲመጡለት ምንም ማድረግ የማይችል ከሆነ ሲጀመር፣ በዛ ክለብ ውስጥ ባለው ፕሮጀክት ሚናው ምንድን ነው ሊሆን የሚችለው? ይህንን አልወደድኩትም አለ ስለዚህ እየተመካከርን የሚልም ሀሳብ አቅርቤ ነበር አሉ። እነ ገሌ ቢመጡ ለእኔ የበለጠ ስማሙኛል ከገሌ ልቅ ገሌ ቢሆን አይሻልም ወይ እየተባባልን በመመካከር ይሁን የሚለውን ሀሳብ የዩናይትድ ሰዎች በጭራሽ ሊቀበሉ አልፈለጉም አሉ። ከዛ ውጭ ግን በማንቸስተር ዩናይትድ ቤት ያልወደዱት ነገር የርገን ክሎፕ ተጫዋቾችን መመለስ የሚባል ነገር ነው። ፖል ፖግባ በጣም አሪፍ ተጫዋች ነው፣ ነገር ግን የፖል ፖግባን መመለስ ወደ ዩናይትድ ከማይደግፉት ሰዎች መካከል አንዱ እኔ ነኝ አሉ የርገን ክሎፕ። እንዴት የሚገርም ተጫዋች እንደሆነ ሁላችንም እናውቃለን፣ ክርስቲያኖ ሮናልዶ ነገር ግን ክርስቲያኖ ሮናልዶ ወደ ዩናይትድ ይመለስ የሚባልን ነገር በጭራሽ በጭራሽ አልስማማበትም ነው የሚሉት እሳቸው። ብሪንጊንግ ባክ ዘ ፕሌየርስ በጣም አሪፍ አይዲ አደለማል። በቃ እነዚህን ተጫዋቾችን ወደ ነበሩበት ክለብ መመለስ የሚባለው ነገር ጥሩ እና የሚያዋጣ ሀሳብ አይደለም። ስለዚህ ፖል ፖግባ አሪፍ ተጫዋች እንደሆነ ጠፍቶኝ አይደለም፣ ክርስቲያኖ ሮናልዶ ምርጥነቱን ረስቸው ዘንግቸው አይደለም ነገር ግን መመለስ የሚባለው ነገር አይሰራም፣ አያዋጣም። በቃ ጥለው ሄደዋል፣ ተለያይተዋል፣ ሌላ ህይወትን ጀምረዋል። በዛው ነው እነሱ መቀጠል ያለባቸው። እኛም ደግሞ ሌሎች ተጫዋቾችን እያሰብን ነው መስራት ያለብን። እነዚህ መሰረታዊ የእኔና የማንቸስተር ዩናይትድ ልዩነቶች ናቸው፣ የዩናይትድ ያላደረጉኝ ይላሉ። ቀጠለ ቃለ ምልልሱ። አሁን ደግሞ ስለ ዲየጎ ዦታ ነው የሚናገሩት። የዲየጎ ዦታን ህልፈት ጠዋት በማለዳ ቴክስ መሴጅ ተልኮላቸው ነው የሰሙት። ከዛ ከሊቨርፑል ወዳጆቻቸው መካከል አንደኛው ሌላ መልእክት ላከላቸው፣ ዜናውን ሰሙ። ቁጭ አልኳሉ ረጅም ሰዓት በሕይወቴ ሆኖም አድርጌውም በማላውቀው መጠን ረጅም ሰዓት ከተቀመጥኩበት ሳልነሳ ማንንም ምንም ሳልል አንድም ቃል ከአንደበቴ ሳይወጣ የዲዮጎ ጆታ ህልፈት ሰበረኝ። የሊቨርፑል መልበሻ ቤት ያለሱ በድጋሚ ተመሳሳይ ሊሆን አይችልም። ዲየጎ ዦታ የቤተሰብ ያህል የወንድም ያህል ምርጥ ጓደኛ የመሆን ያህል የሚጠቀስ ሰው ነው። እስካሁን ድረስ አላመንኩም። እስካሁን ድረስ የዲየጎ ዦታን ሕልፈት በተመለከተ ስለ ተጫዋቹ መነገር ያለበትን ነገር ለመናገር አቅም የለኝም በጭራሽ ስለ እሱ ቃላትን ላወጣ የሚችልበት ጉልበትን ሁሌም ነው የማጣው። ስለዚህ ሁልጊዜም እንዳዲስ ሁልጊዜም እንዳልሆነ ማሰብ ነው የምፈልገው። ለምሳሌ ሊቨርፑል መቀጠል ስላለበት በዲዮጎ ዦታ ቦታ ተጫዋቾችን ማስፈረም ይችል ይሆናል፣ ነገር ግን የሚመጡ ተጫዋቾች በሆነ ነገር አሪፍ ሊሆኑ ቢችሉም እንደ ዲዮጎ ዦታ ግን ማንም ሊቨርፑልን ሙሉ ሊያደርገው አይችልም የሚል በጣም የሚያሳዝን ስሜት የሚንጸባረቅበትን አስተያየታቸውን ሰጥተዋል። የርገን ክሎፕ ፕሮፐርሊ ስለ ልጁ ማውራት አልችልም። በቃ ተገቢውን ሀሳብ እንኳን ስለ ልጁ መመስከር አቀማጥ አለሁ መሞቱን አምኖ መቀበል ሁሌም ቢሆን ይቸግረኛል። መልበሻ ቤቱ ትዝ ይለኛል፣ እሱ ሲያደምቀው መልበሻ ቤቱ ብቻ ሳይሆን የልምምድ ስፍራችን አስታውሰዋለሁ በደንብ በሱ መኖር ህይወት ሲኖረው አሁን እሱ ከጎናችን የለም። ዲየጎ ዦታ አልፏል። ይህንን እውነት ለመቀበል እኔ ቸግሮኛል ይላሉ አሰልጣኝ የርገን ክሎፕ። የሰውየውን ቃለ ምልልስ በድጋሚ እንድታዩት እንጋብዛለን። ሌሎች ያነሷቸውን ሀሳቦችም ወደ እናንተ የምናደርስ ይሆናል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም በሌሎች አዳዲስ መረጃዎች ዳግም ወደ እናንተ እንመጣለን። ስንመጣ እንዳናጣችሁ ይህንን ቻናል ሰብስክራይብ አድርጎት የደውል ምልክቱን ተጫኑ። ሊንኩን ለሌሎች ማጋራታችሁንና ላይክ ማድረጋችሁን አትርሱ እንላለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለ ዘለ ዓለም ትኖር።